ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዘገባዎች ይዘን ቀርበናል። በቆይታችን የሴቶች ተጠቃሚነት የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ኃይለ የሱስ ከስቱዲዮ እና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና አደርሳለሁ። አብራችሁን ቆዩ። በቀዳሚነት ወደ ምንመለከተው ጉዳይ አለፍን። ሰላምን ለማጽናት በሚሰራው ስራ የመሪነት ሚናችን እየተወጣን ነው ሲሉ በደብረ ብርሃን ከተማ አስተዳደር የሚገኙ ሴት አመራሮች ተናገሩ።

ያጋጠመውን የሰላም ችግር እንዲፈታም ሴቶች ኃላፊነታቸውን ሊወጡ ይገባል ብለዋል። ዮናስ ታደሰ እንደሚከተሉ ያቀርበዋል። በክልሉ ያጋጠመው የሰላም እጦት በሁሉም ዘርፍ ምስቅልቅልን እያስከተለ ነው። ይህንን የሚገልጹት አመራሮቹ በተለይም በዚህ ወቅት ሴቶች ላይ የሚፈጠረውን ጫና አስረድተዋል። እንግዲህ ሴቶች በቀውስ ጊዜ ብቻ አይደለም በመሪነት ደረጃ ሲሆኑ የሚፈተኑት

ቀውስ ሳይኖርም ሴቶች ድርብ ድርብ ኃላፊነት ነው ያለባቸው። ቤተሰብ ይመራሉ፣ ያስተዳድራሉ፣ ተቋም ይመራሉ፣ ህዝብ ይመራሉ። ስለዚህ ትልቅ ኃላፊነት ነው ያለባቸው። በቀውስም ባይሆን ሳይሆን በመደበኛው ጊዜም ኃላፊነታቸው ከባድ ነው፣ ከወንዶቹ በተለየ ማለት ነውእና በጣም ፈተና ነው የሚሆነው በተለይ በዚህ ወቅት መሪነት ላይ መቀመጥ ማለት ነው። በተለይም ሴቶች በሰላም እጦት ዙሪያ

ሰላም ከሌለ ብዙ እናቶች የስለንቦና የኢኮኖሚም የተለያየ ጫና ይደርስባቸዋል እና ሰላም ለሴቶች እጅግ በጣም አስፈላጊ ነው። ምክንያቱም እናቶች ብዙ ኃላፊነት አለባቸው። የልጆቻቸውን ሰላም ይፈልጋሉ፣ የቤተሰባቸውን ሰላም ይፈልጋሉ፣ የአካባቢያቸውን ሰላም ይፈልጋሉ እና

ሰላም ለሴቶች በጣም ሁለንተናዊ ነገር ነው። የችግሩን አንገብጋቢነት በመረዳትም ሰላምን ለማረጋገጥ የተለያዩ ስራዎች በመከናወን ላይ ስለመሆናቸውም ነው የሚገለጸው። እንግዲህ ሰላምን ለማምጣት እኛ እንደ ተቋም ማለት ነው በርካታ ስራዎች እየተሰሩ አሉ። ሴቶች በተለያዩ አደረጃጀቶች ተደራጅተዋል። አሁን ላይ በተለይ በዚህ ዓመት የተቋቋመው የሴቶች የልማት ህብረት የሚባለው አደረጃጀት ሴቶች

በአካባቢያቸው ሰላም ጉዳይ ስለ ሰላም በልጆቻቸው በባለቤቶቻቸው አስተሳሰብ ስለ ሰላም ባላቸው አስተሳሰብ ጉዳይ ይመክራሉ። በርካታ መድረኮችን እንፈጥራለን። በሴቶች ዘርፍም ለሰላሙ ሲባል ሰላም ለሁሉም፣ ሁሉም ለሰላም አስፈላጊ ስለሆነ ማለት ነው። የሰላም ማጣት ደግሞ ትልቁ ነገር ጫና የሚፈጥረው ሴቶች ናቸው ባሎቻቸው ናቸው ልጆቻቸው ናቸው የሚሞቱት በሁሉም ወገን ማለት ነው እና

እንደ ሴት አመራር እንደ ተቋም ብዙ ጊዜ መድረኮችን እንፈጥራለን ወደ ውይይት ወደ ድርድር። ልጆቻቸውም ይሆናል ዋሎቻቸውም በቅርብ የሚያውቋቸውን ሰዎች ዘመዶቻቸውም ሊሆኑ ይችላል በሰላም ወደ ቤታቸው ሊያስገቡ እንዲያስገቡ እንመካከራለን ማለት ነው። በራሳችን የሰላም እጦት እያንዳንዱን እንቅስቃሴ አይገመት ያደርገዋል የተባለ ሲሆን፣ ለዚህ ደግሞ ሴቶች ብሎም እናቶች ሚናቸውን በአግባቡ ቢወጡ ነገሩ

ቀላል ይሆናል በየትኛው መረገድ ግን ሰላማችንን ለማስፈን ንግግር ብቻ አማራጭ መሆን አለበት ነው የተባለው ሰላም ከሌለ እንግዲህ የጎረት ነውንም ማወጣ አንችልም በማን ጊዜ በየትኛው ወቅት ምን እንደሚያጋጥምን ስለማናቅ ማለት ነውና እንደ ሀገር ሰላም መምጣት አለበት በጦርነት በሞት የሚፈታ መፍትሄ የለም ካሳለፍነው ጦርነት መማር ይጠበቅብናል ብዬ አስባለሁ በርካታ ሰዎች ሞተዋል በርካታ ወጣቶች አካል ጉዳተኛ ሆነዋል መጨረሻ ግን በስምምነት ነው የተፈታው ማለት ነው

አሁንም ደግሞ መምጣት አይቀርም የሚል እምነት አለኝ። እኔ ሰላም ወረዱ ላይቀር ሁሉም ወገኖቻችን ሰብአዊም ቁሳዊ ጉዳትም አይደርስ የሚል መልእክት ነው ያለኝ። መንግስት በጣም ሆደ ሰፊ ሆኖ ተደጋጋሚ የሰላም ጥሪዎችን እያደረገ ነው ያለው። ይህንን የሰላም ጥሪ ደግሞ ማህበረሰቡ እታች ያለው በተለይ እናቶች ጭምር ልጆቻቸውን፣ ቤተሰቦቻቸውን ይብቃ ብለው

ተጽዕኖም እየፈጠሩ ወደ ሰላም እንዲመጡ ማድረግ ያስፈልጋል። አስተማማኝና ዘላቂ ሰላምን በመፍጠር ረገድ ሁሉም ሚናውን መወጣት እንዳለበትም ተመላክቷል። ሴቶች የማህበረሰብን ችግር በመፍታት የጥንካሬና የለውጥ ምልክት ሊሆኑ ይገባል ሲሉ ሞዴል ሴት አርሶ አደሮች ተናገሩ። አርሶ አደሮቹ አልችልም የሚል መንፈስን በማስወገድ መስራትና መለወጥ እንደሚቻልም ማሳያንን ብለዋል። ሰለሞን አሰፌ ተጨማሪውን አዘጋጅቷል።

በሀገራችን ያሉ ሴቶች ያለውን የስራ ጫና ተቋቁመው በተለያየ የስራ መስክ በመሰማራታቸውና በመስራታቸው ውጤት ማምጣት ችለዋል። ሴትነት የጥንካሬ ምልክት ነው፣ እኛም የዚህ ማሳያዎች ነን ሲሉ በግብርናው ዘርፍ ተሰማርተው ውጤት ያስመዘገቡ ሴቶች ሀሳባቸውን ነግረውናል። ሴቶች በሁሉም ዘርፍ ቢሳተፉ ጠንካሮች ናቸው፣ ታማኞች ናቸው። እንደገና የያዙትን ነገር ዳር ሳያደርሱ በብዛት ሴቶች አያቋርጡም

እና ሴቶች ቢበረታቱና ስራ ቢሰሩ ውጤታማ ናቸው። በግብርናው ዓለም ላይ ትኩረት ብናደርግ ወጣት ሴቶች፣ ወጣት ወንዶች ብናደርግ ድህነትን ልናጠፋ እንችላለን። አሁን ላይ አገራችን ላይ እየታረሰ ያለው በጣም ትንሽ ትንሽና መሬት ትንሽ መሬት ነው። ስለዚህ በግብርናው ዘርፍ ሴቶች ምንም ያግደን የለም፣ ውጤታማ ይሆናሉ፣ ድህነትንም ያጠፋሉ፣ ራሳቸውም የተመቻቸ ኑሮ ሊኖሩ ይችላሉ። ሴትነት ማለት ያኮራል። ሴት በመሆነ እኔ ኮራለሁ።

ሴትነቴ በጣም ያኮራል። ስራዬን ሰራለሁ። ከዚህ በፊት የወንዱን ነው። አሁን ግን በሴትነቴ ስራዬን ሰራለሁ

ለሌሎችም ስልጠና እየሰጣው በጣም ደስ የሚል ሴትነት፣ ደስ የሚል ነው፣ ጀግንነት ነው። ሴቶች የሚሳተፉበት የኢኮኖሚ አውድ ተስፋ ያለው የሚያድግና የሚለወጥ እድሉም የሰፋ ነው ሲሉ አሚኮ ያነጋገራቸው ሴቶች አብራርተዋል። ከራሳችን አልፈን ለሌሎችም የስራ እድል በመፍጠር እዚህ ደርሰናል። ሁሉም ሴቶች የስራ ትልቅነትን በማመን ራስንና ሀገርን ለመለወጥ የሚያስችሉ ስራዎችን ሊሰሩ ይገባልም ነው ያሉት። እኔ ገበሬ ልጅ ነኝ

ከግብርና ከደሃ ገበሬ ተወልጄ እግዚአብሔር የተመሰገነው፣ እኔም ጥሩ ጥሩ አግኝቼ በልቼ ልጆቼም ጥሩ ተምረው እዚህ ደረጃ ደርሰዋል። ከእኔም ተርፎ ደግሞ ከራሴ ስር ብዙ ሴቶች ወንዶች ቀጥሬ እያሰራሁ ነው። ስለዚህ እነሱም ስራ የሌላቸውን ሰዎችም እንኳን ቀጥሮ ማሰራት ራሱ ትልቅ ከእግዚአብሔር ትልቅ አስራት ነው። ስለዚህ ሁሉም ሰው መስራት አለበት ነው የወንድንም ሰራለሁ፣ የሴትንም ሰራለሁ

ኦርጋኒክ የሆነ በርሜ ኮምፖስት በማምረት ወተት አምርቼ ወደ ገበያ በማቅረብ እንደዛ እያደረግኩ ልጆቼንም በስርዓቱ እያሳደግኩ መሬቱ በኮንትራትም በኪራይም እንደዛ እየወሰድኩ የጋራም እየወሰድኩ ያው አትክልትና ፍራፍሬ ቲማቱም ምናምን እየሰራው እሱንም ወደ ገበያ ምርቱን አመርታለሁ። በሴትነቴ ኮራለሁ።

ሴት በመሆን ደስ ይላል። ሴቶች የማህበረሰብን ችግር ከመፍታት አንጻር ያላቸው ሚና የሚደነቅ መሆኑን ያነሱት ሞዴል አርሶ አደር ሴቶች፣ ሁሉም ሴቶች የጥንካሬና የለውጥ ምልክት በመሆን አልችልም የሚል መንፈስን በማስወገድ ለውጤት መብቃት ይጠበቅባቸዋል ሲሉም ሀሳባቸውን አጋርተውናል። ሴቶች ተስፋ መቁረጥ የለባቸውም፣ በጣም መተጋገል አለባቸው። በሁሉም ስራ ዘርፍ ላይ መፍራት የለባቸውም፣ በቃ

ሁሉም ሴት በሰራ ውጤታማ ትሆናለች ብዬ ነው ማስበው። ሴቶች ደግሞ በጣም ጎበዞች ናቸው። ከያዙ ሲስተሙን ነው ለመግባት የሚፈሩ። መፍራት የለባቸው ስራው ላይ አሁን ግብርና ላይ ይፈሩ ይሆናል። የከተማ ሴቶች መፍራት የለባቸው። ስለዚህ ሴቶች ሳይፈሩ ግብርናን መሳተፍ መቻል አለባቸው። ኢንቨስትመንትን መሳተፍ መቻል አለባቸው።

አሁን ባለውበት ከዚህ በላይ ሰርቼ በጣም ጠንካራ ሆኜ ለራሴ ሳይሆን ለእኔ ለክልሌ ሳይሆን ለኢትዮጵያ ለሀገረ ሆኜ ነው የምሰራው። ሌሎ ሴቶች እንደዚህ እንደነ በርትቶ ከሰራ ራሳችሁን ችሎ ለአገርም ለራሳችሁም ለኢትዮጵያ ሀገራችንም ይሆናል ለአለም አቀፍም ይሆናል። ሴትነት ያኮራል። ስሩ እላለሁ፣ አደራ ላለሁ ሴቶችን

ሴቶች እድሉን እስካገኙ ድረስ የትኛውንም ተግባር በብቃት ለመወጣት የሚያግዳቸው ነገር እንደሌለ በደብረ ብርሃን ዩኒቨርስቲ መምህር የሆኑት ዶክተር በእምነት አበጋዝ ተናገሩ። ሴትነት ተጨማሪ አቅም እንጂ የአልችልም መንገድ አይደለም ብለዋል። ዶክተር በእምነት ብርቱካን ማሞ አነጋግራቸዋለች። ዶክተር በእምነት አበጋዝ ባላለሁ

አሁን የግብርናና በደብረ ብርሃን ዩኒቨርሲቲ የግብርናና ተፈጥሮ ሀብት ሳይንስ ኮሌጅ ዲን ነኝ። እንዲሁም በእጽዋት ሳይንስ ትምህርት ክፍል የእጽዋት ጥበቃ መምህር እና ተመራማሪ። የተወለድኩት በደሌ የምትባል ኢሉባቦር ውስጥ ያለች አንዲት ከተማ ላይ ነው። ግን ብዙ አልቆየሁም እዛ እድገቴ። እኔ ከማውቀው ጊዜ ጀምሮ እድገቴ

በድሮ ስሙ አሰበ ተፈሪ አሁን ጭሮ የምትባለው በምስራቅ የምትገኝ ከተማ ውስጥ ነው እኔ ዲፓርትመንት ሄዶኝ ያላቅም ቀጥታ ኮሌጅ ላይ ነው ያመለከትኩትና ለአመራር ልምድ የመጀመሪያ ነው ከዛ አንጻር ብዙ ባህሪዎችን ብዙ አይነት ሰዎችን ማስተናገድን ይጠይቃል ስለዚህ የራስን ማንነት የራስን ባህሪ ይፈትናል ይሄ አንድ ነገር ነው

የሚመጣው ሰው እይታ በራሱ የሚፈጥረው ቻሌንጅ አለ። ከተለያዩ የስራ ክፍሎች ጋር ያለ ግንኙነት አለ። ብዙ እነዚህ አይነት ቻሌንጆች አሉ። የመጀመሪያው ቻሌንጅ ብዬ ማስበው ከመጀመሪያው ልምዴ እንደ ሴት ደግሞ ሲወሰድ የቅቡልነትም በትክክል ያንን ፖዚሽን ሊመሩ ይችላሉ ወይ የሚለውም ነገር የብዙ ሰዎች ጥያቄ ስለነበረ ያንን ማሸነፍ በራሱ አንድ ቻሌንጅ ነበር። እና እንደ ቻሌንጅ የማያቸው እነዚህን ነው። ግን ያው ተሻግሬያቸዋለሁ ብዬ አምናለሁ እነዚህ

ትልቁ ነገር የስነ ልቦና ዝግጅት ነው። አንደኛ እችላለሁ አደርጋለሁ ብሎ ማመን፣ ቅድም እንዳልኩት ራስን ለትችት ዝግጁ ማድረግ፣ በሚመጡ ወይም በሚነሱ ሀሳቦች አለመሰበር ራስን አዘጋጅቶ መገኘትን ይጠይቃል። ከዛ በተረፈ ለማወቅ ለመማር ዝግጁ መሆንን ነው። ይሄ አሁን ከሆነ ሰው ለመማር ዝግጁ መሆን ማለት አለማወቅ አይደለም። በራሱ ማንም ሰው በእውቀት ሙሉ አይደለም።

ስለዚህ ከእኛ ቀደም ልምድ ካላቸው ወንዶችም ሊሆኑ ይችላሉ፣ ነፃ ሆኖ ያለን ክፍተት ለመሙላት ራስን ዝግጁ ማድረግን ይጠይቃል። የመጀመሪያው ነገር ኢንቮልቭ መሆን ወይም ደግሞ በዛ ውስጥ ራስን ማካተት ነው። ብዙ ጊዜ ራሳችንን አርቀን ነው ሴቶች የምንቀመጠው። የሀገር እኛ በቃ ከማጀት ያለፈ ነገር የሚመለከተን አይመስለንም

አለፍ ሲል ደግሞ አካዳሚክስ ውስጥም ያለነው የስራ ጉዳይ ብቻ ላይ ነው የምናተኩረውና ፖለቲካው ላይ አካባቢያዊ ነገሮች ስነ ምግባር ግንባታ ላይ ያለንን ሚና በአግባቡ ተረድተን እዛ ውስጥ ራሳችንን የመክተት ክፍተት አለብን ብዬ አስባለሁ እንዳመራርም ሀላፊነት ወስደን ሀገር ችግር ውስጥ በምትሆንበት ሰዓት የእኛን ሚና መወጣት አለብን ብዬ አስባለሁኝ ርቀን መቆም የለብንም ብዬ ነው ማስበው

ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል። የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀም። ሚኒስቴር መሥሪያ ቤቱ የሴቶችን አቅም መገንባትና ለውጤት መትጋት ዋና ቀዳሚ ጉዳይ ስለመሆኑ ገልጿል። ሰለሞን አሰፌ ከግብርና ሚኒስቴር የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይዘሮ ገነት አብደላ ጋር ተከታዩን ቆይታ አድርጓል።

አመሰግናለሁኝ። ስምና ኃላፊነት? ገነት አብደላ ይባላለሁ። በግብርና ሚኒስቴር የሴቶችና ማህበራዊ አካቶ ትግበራ ስራ አስፈጻሚ ነኝ። እንግዲህ እንደ አጠቃላይ ይህ ሂደት ወይም ደግሞ እርስ የሚመሩት አጠቃላይ ስራዎች ምንድናቸው? ይሄ ስራ አስፈጻሚ በሴቶች ህጻናት፣ ወጣቶች፣ አካል ጉዳተኞች እና ሌሎች ተጋላጭ ህብረተሰብ ክፍሎች በግብርና ውስጥ

ተሳታፊና ተጠቃሚነታቸው የጎላ እንዲሆን በተለይ ሴቶችም አካል ጉዳተኞችም በአበርክቷቸው ልክ ተጠቃሚ የሚሆኑበትን ሁኔታ የሚያረጋግጥ የሚከታተል በሞኒተሪንግ ኤንድ ኤቫሉሽን እንደገና በተጨማሪ ደግሞ ስትራቴጂዎች ሲዘጋጁ ደንቦች፣ መመሪያዎች በግብርና ውስጥ ሲዘጋጁ ፖሊሲ እያንዳንዱ ነገር ሲዘጋጅ ከነዚህ ማህበረሰብ ክፍሎች አንጻር የተቃኘ ነው የነሱን ተጠቃሚነት ተሳታፊነት

በተለይ እነዚህ የደሃ ደሃ የሚባሉትን ምን ያህል ተጠቃሚ ያደረገ ስራ እየሰራ ነው የሚለውን ነገር የምንከታተል የምንደግፍ የምናሰለጥን ክፍል ነን ማለት ነው። በተለይ ደግሞ የዛሬ ጉዳይ የሴቶች ጉዳይ ነው እና ሴቶች እንዲበቁ

ውጤት እንዲያስመዘግቡ እንደው የምትሰሩት ስራ በተለይ ሴቶች ላይ እስኪናውራ ግብርና የኢኮኖሚ ሴክተር ነው። ይሄ የኢኮኖሚ ሴክተር ኢኮኖሚካሊ ድጋፍ ማግኘት የሚገባቸው ኢኮኖሚካሊ እኩል ውሳኔ ሰጪ እንዲሆኑ ሴቶች በአበርክቷቸው ልክ ተጠቃሚ እንዲሆኑ የምናደርግበት እንደሆነ ነው። ይሄንን የምናደርገው እንግዲህ ማርች ኤይትን ዛሬ ስላከበርን ብቻ ሙሉ የሴቶች ችግር የአርሶ አደሯ የአርብቶ አደሯ ችግር ተፈታ ማለት ሳይሆን

አሁን ዛሬ ላይ የደረስንበትን አይተን ቀጣይ ደግሞ ያለባቸውን ክፍተቶች እየለየን ውሳኔ ሰጪ አካላቶች ውሳኔ እንዲሰጡ የምናደርግበት የንቅናቄ መድረክ ነው ማለት እንችላለን። ለሴቷ ተጠቃሚ ያደረገውን በተንቀሳቀሰው ልክ ይሄንን ነው ብሎ ያቀረበበት እለት ስለሆነ ማርችኤትን በንቅናቄ እንወስደዋለን። ግን አመቱን ሙሉ የሴቷ ስራ የሚሰራ ነው ማለት ነው። ሴትነት የሁሉም መሰረት ነውና ሴቶች ውጤታማ እንዲሆኑ

ወደ አመራርም እንዲመጡ እንድን እንዲያገኙ እንደው ከተሞክሮ ከስራ ሂደት አንጻር ምን ይላሉ? ሴቷ የኢኮኖሚው ዘርፍ ላይ ከፍተኛ የኃላፊነት ቦታ ላይ ልትሆን የምትችልበት ከቤቷ ጀምሮ ነው። ኃላፊነት ማለት ትልልቅ የፖለቲካ ዘርፎችን ከመምራት ጎን ለጎን ከቤት ጀምሮ ኃላፊነት ውሳኔ ሰጪነት በዚህ ልክ ነው እያንዳንዱ ማህበረሰብ ውስጥ በሚደረጉት በማህበራት ውስጥ

እንደገና ደግሞ በትንሽ ጀምሮ የውሳኔ ሰጪነትና የኃላፊነትን እኛም በዛ ልክ ነው ሴቶችን እያበቃን ውሳኔ ሰጪ እንዲሆኑ ከቤቷ ጀምሮ አገርን ልትመራ የምትችልበትን አግባብ እየፈጠርን ያለንበት ሁኔታ ነው። ጥሩ ውጤቶች፣ ጥሩ ተሞክሮዎች እንደ ግብርና ሚኒስቴር እስከታች ድረስ ያለ ስራ አለ ማለት ነው። ከነማን ምን

አሁን በተለይ ሴቶች አርሶ አደር ብቻ አይደለም መሆን ያለባቸው አርብቶ አደር ብቻ መሆን የለባቸው በትንሽ እርሻዎች ላይ ብቻ መስራት የለባቸውም። ትልቅ ኢንቨስተሮችን እየፈጠርን ያለንበት ሁኔታ ነው። እነዚህ ፋይናንሻል የሚባሉ አካላቶች ብድር ለሷ አምነዋት ሰጥተዋት፣ በዛ ልክ በብድሯ ተጠቅማ ከፍ ወዳለ ስራ እንድትሄድ የማደርግበት እነዚህ ከፍተኛ አመራሮች ደግሞ በእያንዳንዱ እቅድ ሲያ ከእቅድ ጀምሮ

እስከ ክንውን ድረስ የሴቷ ተጠቃሚነት ተሳታፊነትን ሊያረጋግጡ የሚችሉ ስራዎች አሉ። ነገር ግን የሴቷ መዋቅራዊ ለውጥ ምን ያህል ተለውጣለች? የት ደርሳለች? ምን ያህል መዋቅራዊ ለውጥ መጥቷል? ኢኮኖሚካሊ ከየት ተነሳ የት ደርሳለች ብሎ በእቅድ በሪፖርት በደንብ መታየት ያለበት። በተጨማሪ ደግሞ ሕዝብ ተወካዮች ምክር ቤት በየጊዜው ግምገማ ያደርጋል። ግምገማ በሚያደርግበት ወቅት የሴቷ ተጠቃሚነት ምን ያህል ነው

የሚመለከተው አካል በየዘርፉ ምን ያህል ነው ብሎ ቆጥሮ ልክ ሌላውን ስራ እንደሚቀበለው ለሴቷ ትኩረት አድርጎ መስራት መቻል አለበት ብዬ አደራ ላለሁኝ ማለት ነው። ለጊዜዎት በጣም አመሰግናል አመሰግናለሁ። ከአጀንዳ ዘገባችን እንውጣና አጫጭር ዜናዎችን ወደ እናንተ እናደርሳለን። ኤልሻ ጉሽ እንደሚከተሉ ታቀርበዋለች።

ኢትዮጵያ በ2025 በብሪክስ የግብርና የቴክኒክ ቡድን ስብሰባ ላይ እየተሳተፈች ነው። በብራዚል ዋና ከተማ ብራዚሊያ እየተካሄደ በሚገኘው የብሪክስ አባል ሀገሮች የግብርና የቴክኒክ ቡድን ስብሰባ የኢትዮጵያ የልኡካን ቡድን እየተሳተፈ ይገኛል። በስብሰባው በብራዚል የኢትዮጵያ አምባሳደር ልኡርተገድ ታደሰ ባቀረቡት ገለጻ የኢትዮጵያ መንግስት ግብርናን ለማዘመን፣ የምግብ ዋስትናን ለማረጋገጥ እየተገበራቸው ያሉ ፕሮግራሞች፣ በተለይም የስንዴ ብሔራዊ ምርትና በአረንጓዴ አሸራ ስራዎች የተገኙ ውጤቶችን አስረድቷል። በብሪክስ

ፍ ግብርና በተለይም የቤተሰብ ግብርና የትብብር መስክ ሊሆን እንደሚገባ ልምድ በመለዋወጥ የቴክኖሎጂ ሽግግርን ማሳለጥና የግብርና ግብአቶችን አቅርቦት ማስፋት እንደሚገባም ገልጿል። መረጃው የውጭ ጉዳይ ሚኒስቴር ነው።

የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የአሜሪካ አምባሳደር ሀርቬ ማሲንጋ ጋር በትምህርት ዘርፉ በትብብር ሊሰሩ በሚችሉባቸው ጉዳዮች ዙሪያ ውይይት አድርጓል። በዚህ ጊዜ የትምህርት ሚኒስትሩ የኢትዮጵያ የትምህርት ስርዓትን ለማስተካከል ቅድሚያ ትኩረት ተሰጥቶባቸው እየተሰሩ ያሉ የሪፎርም ስራዎችን ለአምባሳደሩ አብራርተውላቸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቬ ማሲንጋ በበኩላቸው የኢትዮጵያ የትምህርት ስርዓቱን ለመቀየር እየተወሰዱ ያሉ ሪፎርሞችና የተያያዙ ራዕዮችን እንገነዘባለን ያሉ ሲሆን በቀጣይ የትምህርቱን ዘርፍ

መደገፍ እንደሚሰሩም ገልጿል። በነበራቸው ውይይትም ለትምህርቱ ዘርፉ የሚደረጉ ድጋፎች ለታለመላቸው ዓላማ ይውሉ ዘንድ ከመተግበራቸው አስቀድመው መወያየት እንደሚያስፈልግ ተስማምተዋል። ዘገባው የትምህርት ሚኒስቴር ነው።

በሎጂስቲክ ዘርፍ ላይ የተሰማሩ ተቋማት ተቀናጅተው መስራት እንደሚገባቸው የትራንስፖርትና ሎጂስቲክ ሚኒስቴር አሳሰበ። የትራንስፖርት ዘርፍ አገልግሎት ሰጪ ተቋማት የአገልግሎት አሰጣጥና አፈጻጸም ላይ ያተኮረ የምክክርና የልምድ ልውውጥ መድረክ ተካሂዷል። በመድረኩ የተገኙት የትራንስፖርትና ሎጂስቲክ ሚኒስተር ዴታ አቶ ድንጌ ቦሩ የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ ሎጂስቲክ ወሳኝ ሚና ስላለው ዘርፉን ማሳደግ እንደሚገባም ተናግረዋል። ሚኒስተር ዴታ አክለውም የሎጂስቲክ ተቋማት በሰው ኃይል በእውቀትና በቴክኖሎጂ ራሳቸውን ብቁ

አድርገው ስራቸውን ሲሰሩ ሀገራዊ የሎጂስቲክ አፈጻጸም ይሻሻላልን ብለዋል። ዘገባው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። በመጨረሻም በቀጣይ ቀናት ያሉ የሁነት ጥቆማ መረጃዎችን እናደርሳችሁ። የአዲስ አበባ ከተማ አስተዳደር በ11ዱም ክፍለ ከተሞች በቀጣይ እሁድ መጋቢት 7 ለ154923

በከተማዋ ኗሪ የሆኑና በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ከሴፍትኔት ተረጅነት ወደ አምራችነት ለማሸጋገር የሚያስችል መርሃ ግብር ያካሂዳል። በሌላ ጥቆማ ንጋት ኮርፖሬት ሰኞ መጋቢት ስምንት ባለፈው በጀት ዓመት የተሻለ የቢዝነስ አፈጻጸም ላስመዘገቡ ኩባንያዎች እውቅና ይሰጣል። ኮርፖሬቱ ከአጋር አካላት ጋርም በአድዋ መታሰቢያ ሙዚየም ምክክር ያደርጋል።

የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች እነዚህ ነበሩ። በቆይታችን የሴቶች ተሳትፎና ተጠቃሚነትን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።